ሴቶችዬ ስንቶቻችሁ ናችሁ፣ መጸዳጃ ቤት ስትጠቀሙ በዚህ መልክ ሙሟችሁን የምታጸዱ ሴቶች? ይሄ ነገር እንደሚጎዳ ልንገራችሁ። እንደዚህ ስትጠቀሙ የሙሟችን የስጋ ክፍል በጣም ስስ ስለሆነ ትጎዳለች። ከዚህ ይልቅ ግን እንደዚህ ፍሽ ፍሽ እያረጋችሁ ተጠቀሙ። አንደኛ ነገር ድንግል ነን የምትሉ ሴቶችም ድንግል ድንግል ድረስ ይወስዳል። ማሳመን ብቻ ሳይሆን ድንግልንም ጭምር ነው የሚወስደው። የምሬ ነው እየቀለድኩኝ አይደለም። ይኸውላችሁ ከዚህ ቦታ መቀነስ አንችልም ካላችሁ ከዋና ቦታ አሳያችኋለሁ። መቼም ይሄ ነገር መጸዳጃ ቤታችሁ ላይ የሌለ ሰዎች የላችሁም። ይኸውላችሁ ከዚህ ቦታ ቀንሱት። ከዚህ ከምትጠቀሙበት ቦታ መቀነስ ካልቻላችሁ ከዚህ ፓወሩን ቀንሱት። የምሪኖል ኢንፌክሽን ያጋለጣችኋል፣ ማህፀናችሁን ያቆስላል። እኔ መጀመሪያ ላይ ፓንቶቼን ውጭ ስለማሰጣ የዱባይ አየር ታቅቷላችሁ እና ስለሚቀያየር ከሱ መስሎኝ ኢንፌክሽን ነገር መስሎኝ በቃ ያልተጠቀምኩት ፋርማሲ ሄጄ ምናምን እየገዛሁ እጠቀማለሁ ልድን አልቻልኩም። ግን ከራሴ ተጠራጥሬ ይህን ነገር ሳቆም እንደ ሀገሬ በጆግ መጠቀም ስጀምር ይሄው ሰላሜን አገኘሁኝ። በፊት እንደውም ሲያመኝ ማለት ነው ሐኪም ቤት ሁላ ሄጄ ሽንት ደም ሰጥቼ ኢንፌክሽን ወይም ኩላሊት ካለብኝ ብዬ ስታይ ምንም ነገር እንደሌለብኝ ነው የተነገረኝ። ፋርማሲ ሄጄ ፋርማሲ ደግሞ ስነግራቸው እነሱም የመሰላቸው ኢንፌክሽን መስሏቸው የሚዋጥና የሚቀባ መድኃኒት ሰጥተው የነበር ግን እንደውም አባሰብኝ እንጂ ለውጥ አላየሁበትም። ግን ይሄን ሳቁም ተወኝ እና ድንግላችሁንና እሙሟችሁን ጠብቁ። ድንግልም ይወስዳል እንዳትዋረዱ።